አይዞሽ አንቺ፣ በእናትሽ ተረጋ፣ በቃ አይዞሽ፣ ተረጋጊ። እኔ እናት፣ የሰፈራችን ልጅ ናት። በእናትሽ ሙኒት፣ የምኛ ሰፈር ነሽ እንዴ? የቱ ጋር ነሽ አንቺ? እኔ ቦሌ ሩዋንዳ ሰለሞን ግሮሰሪ ጋ ነኝ። ዋሽንግተን ዝቅ ብለሽ። እኔ ዋሽንግተን ጀርባ ነበር ቤታችን ሶስት ቁጥር፣ እነ ግሩሜ ሰፈር። አዎ ግሩሜ፣ አሁን በጣም ጓደኛዬ ነውይ ነው ይ በስማ በጣም ቤተሰብ ነን። እንግዲህ ጉሩሜ ጓደኛሽ ከሆነ በቃ፣ ተትላንት ወዲያ እያወራሁሽ ነበር። ምናምን ታውቂያቸዋለሽ እርግጠኛ ነኝ። እኔን ግን አታውቂኝም ብዬ አስባለሁ። ረጅም ጊዜ ነው። የእኔ እናት በጣም አንቺ አይዞሽ በእናትሽ እራስሽን አታስጨንቂ። እሺ የአቡዬ ቁጥሩን ልኬልሀለሁ። ላክላት ሞኔት ወይ አለ ይክሊክ ሓቢብቲ ቀልቢ የሷን ቁጥር ላኪልኝ። እንደወልበትን በናት እሺ ሃይበኛ አንድ ጊዜ ድራይቭ እያረኩ ነው ነው ድራይቭ ካረግ ነው። ሀይ ፍለጋ አልገባ እኔ ሰርች ማረጉ ምናምን ነው ሂሩት እንቅልፎ ኩለትኩ አትጨነቂ እሺ ሙኒት ቅሎስ ልትሄድ ስትሄድ እንትን እንላት። አትጨነቂ፣ ጭንቀት አይፈልግም። ምንም መፍትሄ የሌለው ነገር የለም። እንኳን ወደ ሚዲያ መጣሽ፣ ይኸው ምርጥ ምርጥ ሰዎች አገኘሽ። አየሽ፣ ሙኒትም ስራም ሳርቾ እግዚአብሔር እድሜና ጤና ይስጣቸው። እኔ እንኳን ኢስታንቡል ነው ያለሁት፣ ግን ኢትዮጵያ ቦስ ስለምታካል እሺ። አሁን ይኸውላችሁ ሰዎች እዚህ ውስጥ ያላችሁ ልበ መልካም ሰዎች በማንኛውም እርዳታ ስትፈልጉ፣ ዱባይ ላይ ኢማራት ላይ ማንኛውም ስትፈልጉ ሙኒትን ኮንታክት አድርጓት። ጌታ ነው የምላችሁ፣ እሺ። ማሚን በውስጥ በኩል ጻፈላችሁ። እሺ። ወል ወይኒ ኦኬ። ጓንደና መጣች። እህታችንማ ደም ግፊት በሽታ አሟት ነው። አቡ ዳቢ ነው ያለችው። አቡ ዳቢ ዱባይ ውስጥ ነው ውስጥ ነው። እኔ ኢትዮጵያ፣ ኦኬ ልትረጃት ነው ማማዬ። ልትረጃት ከሆነ ፎሎ አድርጊያት እና በውስጥ በኩል አውሪያት። ሁለታችሁ ፎሎ አድርጉና ሁለታችሁ ፎሎ ተደራርጋችሁ በውስጥ በኩል የምታገዣትን። ስልክም አላት ምንም አላት። ለሷ ርጃት። እኛ አሁን ገንዘብ በአካውንት እየሰበሰብን አይደለም። እርጃት ከቻልጅ ፎሎ ተደራረጉ፣ ዱአ አርጌላት፣ ጸሎት አርጌላት። እኛ አሁን ምንም አይነት እርዳ ተወስጥ አይደለንም ያለ ነው እርዳታ የፈለግነው ሙኒትን ብቻ ነው ሙኒትን ቤትኛውም ልሽ ቤትኛውም ቁጥር ስትፈልጉ የለም፣ ሰው የለም፣ አጠገቧ ጋ አይዞሽ

ም እ አይታይሽም ሎኬሽንስ። እሺ በምን ትልክ? አሁን ልጁ ም እኮ አንቺ ጋር እንዲደርስ እንዲረዳሽ ሄሮት ልጁ አንቺ ጋር ደርሶ እንዲረዳሽ አትሊስት ሎኬሽን ተቸግረሽ ለአንድ ሰው መላክ አለብሽ። ከዛ እኔ በቃ ላቁም አንድ

ማን የምትባለ ይ ማን ነው? ሉሊት ነው ምናምን የሚለው ማን አስገብቶች ነው ነው ውጭእ አንድ ቁጥር ቁጥር የምፈልገው እንኳን የምትለዋ ልጅ ሻቢያን ያለችው ስላለች ታውቃታለች። እስኪ ላኪልኝ ማን እንኳን የምትባል እኔ እኮ ስማችሁ ማንሽ እንኳን የለም እዚህ ጋር እንኳን የሚባል ሙሉ ምናምን ነው ሙሉ። እሷን የማታውቁ ከሆነ ውረዱ፣ በእናታችሁ አትግቡ። እሷ የምታውቀው አንድ ቁጥሩ ንኩልኝ አንድ ቁጥር እኮ ሻባ የሆነ ማቀኝ ማን አለ ማነት እንኳን እንኳን ላኪ ስቲ አዲስ ማነች እንኳን ማነሽ እሷንም ቆይ እስኪ ቆይ እስኪ እልቃለች ቆይ እስኪ ታውቂያታለሽ ሰላም ቤተሰብ እግዚአብሔር ይመስገን ታውቂያታለሽ አዎ ጁዲዬ ምን ሆነሽ ነው አሞኝ ማነሽ ቤቢ ነኝ ቤቢ የትኛዋ የአንቺ ቤቢ

እኔውም የሚልክላችሁ ሰው ትንሽ ርቅ አለው። የሀያ ደቂቃ የሰላሳ ደቂቃ ልዩነት ከታች እሷ ሰዎች

አሁን ልጅቷ የደም ግፊት ስለሆነ፣ አይ ላከችልኝ። በቃ በቃ አስገባት፣ እስኪ አስገባት፣ አላናግራትም። ኦኬ ማሜ አስገቢያት፣ አስገቢያት፣ ማሜ እሺ። አንድ ቁጥር ጻፊ መጽሐፍ ከጫርች ሉት

ሄሮድስ ከቻርልሽ ተመለሰች ግቢያ አሁን በጣም እያያዛፍ እኔ እኮ አሁን ኦልሞስት ፋይቭ ኦክሎክ ምናምን አካባቢ ይወጣለሁኝ። ይሄኛው ቁጥር መሆኑን አለመሆኑን ማወቅ ፈልጌ ነው። የአንተን ቁጥር ያቡጋ ወይ እኔ ጋር አስቀምጥያቡጋቡጋላሽ የማማ ስልኩን ልንገርሽ ሙሉ ልንገርሽ ስልኳን የሷን አንተ የሚያልስ እንኳን እ አንድ ቁጥር ጻፊልን እየሩስ ከመጣሽ ዜሮ አምስት ዜሮ አምስት ዜሮ ዜሮ አምስት ዜሮ ዜሮ አምስት ዜሮ ስድስት ሁለት ካላችሁ በኋላ ስልሳ ሶስት ዜሮ ሶስት ደውልላትና፣ ዘመዷ ዘመዷ ከቻርጃ አቡዳቢ ጁጁዬ፣ ዛሬ አደርስም ባይ ዘ ወይ ሙኒት፣ በቃ ሁሉን ነገር እኮ እያረገች ነው። አሁን እሷ ስራዋን እየሰራች ነው። ሙኒት ምን እያረገች ነው? ድራይቨር እየሄደላት ነው አሁን ድራይቨሩ ሄዶ መድኃኒት ገዝቶ፣ ጄስካ ደግሞ ካርድ ሞልታላት መታለች። ሎኬሽኑ ልካልኛለች። ለሞኒት ልክ ላት ያለው ድራይቨር ብቻ ነው የሚላክለ ድራይቨሩ ሄዶ ያለው ነገር ሮጥ ሮጥ ያለ። እናንተ ግን ማታ ሄዳችሁ እንኳን እና ሙሉዬ ጠይቋት በውስጥ አውሯት። ሰው የላትም ሲል ስለ ቸገራት ነው ሚዲያ ላይ የመጣችው። እግዚአብሔር ምስክሬ ነው። አቢሲኒያ ምግብ ቤት ጀርባ ላይ ነው ያለችው። ሶስተኛ ላይ ነው ምናምን ያለችው አቢሲኒያ ምግብ ቤት ጀርባ ነው ያለችው። ወይ አሁን ለጊዜው ከአጠገቧ ምንም አይነት ሰው የለም። ወደ ህክምና ህክምና ለመሄድ አልቻለችም። እስቲ ስልክ ቁጥር ለመጻፍ እንኳን አይኗን እየያዘት ነው። የአማማት ማማማት ነበር ሙሉ ዘመዷነኝ የምትዋ ስራ ሂጅላት ከአንቺ የሚቀርባት የለም። አትሊስት ውሃ ታጠጫታለሽ እኮ እስቲ ቆይ ላናግራት ነበር። ወጣች በስልክ እስቲ ያወራት ያለው በናት። ላታነሳልሽ ትችላለች። አቅቶኛል እያለች ሆነ። አሁን ሎኬሽን እየተነገረች ከሆነ ድረሽ። ድራይቨሩ እዛ ቢደርስ እኮ የሚወስዳት መገዝተው ለማምጣት ምናምን ነው እንጂ እንዳንቺ አይሆንላትም። ታውቂያለሽ። እሺ እኔ ጌታ፣ እሺ በቃ እሺ፣ ማይ መግባት አልቻልኩም እያለች ነው ማሚ። ልጅቷን አንድ ጊዜ ሼር እናድርግላት ማሚ። ሴር ፎ ያረጋችኋት ካላችሁ ሼር አድርጉላት። የዋትሳፕ ነው እናቴ የሚለው ቼስካዬ ቴንክ ዩ። እግዚአብሔር ያ ዮ መጣች ሼር አድርጌላት አለች ትመጣለች። አሁን ሼር አደረኩላት። ቼስካዬ ቴንክ ዩ። እሺ የኔ መልካም ጌታን ነው መልስኮ በጣም ትለያለች አሁን ሼር ያደረኩልሽ እና እሺ ቴ አሁን ሼር ላይ ና ተከትለሽ የሚለውን ተከትለሽ። ወይ እናቴ ነው። ደጋግሜ ሼር ሳረግ ነው የምትመጣው። እናቴ አትረብሽኝ ነው እናቴ፣ አትረብሽኝ። ደረሰ። ማማ ገባች

እዛውን ያለ ሰው አቢሲና ጀርባ፣ አቢሲና ፍለፊት ገዛ የትኛው ጋን ያለችው ችግር የለም። ሎኬሽን ያስፈልገኝ። ፓርቲሽን ፓርቲሽን የለም። ሙኒት ደግሞ ለድራይቨሩ ልካለት፣ ድራይቨሩ እሷ ጋ እየሄደ ነው። አሁን የሚያስፈልገው ነገር ሙኒት ስልክ ላከችላት። እናትዬ አትረብሽኝ። ደግሞ ልጁ ደው አሁን ስልክ የላኩልሽ ሊሽ በዋትሳፕ ላይ የላኩልሽ ስልክ ቁጥርን ጄስካ ካርድ ስለሞላችልሽ ደው ይለትና፣ የት ደረስክ በይው፣ እሱ ይመጣልሻል።